ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሁዴ ቻናል የተካታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የአትክልት ሾርባን ይዤላችሁ የመጣሁት በዋና ግብዓትነት ካሮትና እንዲሁም ቲማቲምን ተጠቅመን ደግሞ ቆንጆ ሾርባ ዛሬ እንሰራለን። በጣም የሚጣፍጥ ትወዱታላችሁን ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አራት ስራዎች ስሰራ ወደ እናንተ እንዲደርስም ማለት ነው። ሁላችሁም ስትጀምሩ ላይክ ብታደርጉ ስራ የሰዎች ዘንድ ይደርስልኛል፣ ለእኔም ትልቅ ድጋፍ ነው። በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። አሁን ወደ ስራው ስንገባ እዚ ጋር ሁለት ቲማቲም፣ ሁለት ካሮት፣ የተወሰነ ነጭ ሽንኩርት፣ ቀይ ሽንኩርት፣ ባሮና እንዲሁም ደግሞ የሾርባ ቅጠል ነው የመጣሁት አሁን እዚ ጋር ቀዩን ሽንኩርት ጎረድ ጎረድ ነው ሁሉንም የምናደርጋቸው። ከዛ ወደ ስራው እንገባለን። አንድ ተመልካቼ የካሮት ሾርባ አሳይን ባለኝ መሰረት ነው እንግዲህ ዛሬ የካሮት ሾርባ ይዤላችሁ የመጣሁት። ያው ይህንንም ደግሞ ቪዲዮ በምሰራበት ሰዓት ኃይለኛ ጉንፋን አገራችን ላይ ያለና ለእሱም ስለሚረዳ በጣም ቆንጆ ነው። ከዛ እንደዚህ ካሮቱን ሽንኩርቱን፣ ነጭ ሽንኩርቱን ከትፌዋለሁ። ቲማቲሙንም በተመሳሳይ እንደዛው አድርገን ደግሞ እንከትፈዋለን። ይሄው ባሮ ሽንኩርቱንም እንደዛው ከትፊያው፣ ያለው አሁን እዚህ ጋር መጥበሻ ጥጄ፣ መጥበሻው ላይ ቲማቲሙ አስቀርቼ የሌሎቹን ነገር ሁሉንም መጥበሻው ላይ ያደረግኩት። ቲማቲሙን መጀመሪያ አላረግኩትም ውሃ ስለሚፈጥር ትንሽ፣ እነዚህኛዎቹ ጠበስ እንዲሉልን መጀመሪያ ይህን የምንጠብሰው ቆንጆ ነው። ከዛ የተወሰነ ትንሽ ዘይት ያደረግኩበት፣ አላበዛሁበትም፣ አነስ ያለ ዘይት ነው የጨመርኩት። ከዛ በዘይቱ እዚህ ጋር ሁሉንም እንደዚህ ጠበስ እናረጋቸዋለን፣ ጣዕም እንዲኖረው ማለት ነው። ቀጥታ ከሰራ ነው ብዙ ጣዕሙ አይጣፍጥም። እዚህ ጋር ግን ጠበስ እንደዚህ ካደረግ ነው ግን ጣዕሙን ትወዱታላችሁ። ይኸው እንደዚህ ቆንጆ ሆኖ ተጠብሶልናል። ከዛ አሁን ቲማቲሙን እንጨምረዋለን። ቲማቲሙንም ጨምረን ትንሽ ሞቅ ሞቅ አብረን እናደርገዋለን። ከዛ ዚ ጋ ግማሽ የሻይ ማንኪያ ከሙን ጨምሬበታለው። ይኸው ይሄን ያህል ሞቅ ሞቅ ካደረግነው በኋላ እዚ ጋር መፍጫ አምጥቼ መፍጫው ላይ አድርገን እንፈጨዋለን እኔ አነስ ያለ ስለሆነ የሰራሁት ሁሉንም ነው እዚህ ጋር ጨምሬ የምፈጨው። ከዛ እንደዚህ መጥበሻውን የሰራሁበትን ውሃ ረኩና ትንሽ ውሃ እንዲያፋጨው ስለሚያስፈልገኝ እንትን ለቅለቅ አርጌ ጨምሬበታለሁ። ይኸው እንደዚህ ቆንጆ ሆኖ ደቅቆልኛል። አሁን እዚህ ጋር ብረት ድስት አመጣሁኝና ብረት ድስቱ ላይ አድርጌው አሁን እናንተ ከትከዋለን። የሚበቃንን ያክል ሙቀሃ እዚህ ጋር እንጨምርና እንዳይቀጥንብንም፣ ይኸው እኔ እዚህ ጋር አሁን በደንብ የሚበቃኝን ያክል ጨምሬያለሁ። በጣም ቀጭን አታድርጎት ከዚ ከድነን እናንተ ከትከዋለን ይኸው ቆንጆ ሆኖ እየተከተከልን ነው አሁን እዚህ ጋ ኔ የአንድ የሾርባ ማንኪያ የበሶ እህል ነው እዚህ ጋ ያመጣሁ ትንሽ እህልነት እንዲኖረው አንድ የሾርባ ማንኪያ ኔ በሶ ጨምርበታለሁ እናንተም ያላችሁን እህል መጨመር ትችላላችሁ ፍርኖ ዱቄት መጨመር ይቻላል እንዲሁም ደግሞ የአጃ ዱቄት የአጥሚት ካላችሁ መጨመር ትችላላችሁ። የበቆሎ ዱቄት መጨመር ትችላላችሁ። እሱም ከሌላችሁ ቤት ውስጥ ደግሞ ኦትስ ካለ ኦትስም መጠቀም ይቻላል። ትንሽ እህልነት ሲኖረው ያው ጠቀም ያደርጋልና ያዘ ስለሚያደርግ እራት እሱን ብቻ እንኳን ተበልቶ መታደር ስለሚችል ማለት ነው። ከዛ እዚ ጋ እንጨምረውና በደንብ አርገን አዋህደን እናንተ ከትከዋለን ይኸው እየከደነ ስናንተ ከትከው እዚህ ጋር ቆንጆ ሆኖልናል። ያው የበሶ ህሉም ደግሞ ይረዳዋል። ከዛ አንድ ትንሿን ማንኪያ ጨው ጨምሬበታለው። አለው እዚህ ጋር እናንተ ያጣፍጥልኛል የምትሉትን ነገር ሁሉ መጠቀም ትችላላችሁ። እኔ ከሙን ብቻ ነው የጨመርኩት ከቅመም ማለት ነው። ግን ነጭ ሽንኩርት ባሮ ስላለው ጣዕሙን ቆንጆ ነው የሚያደርግልን። ከዛ አሁን ቆንጆ ሆኖ ስለደረሰልን እዚህ ጋር ቅድም የነበረንን የሾርባ ቅጠል እሱን ከትፌ ጨመርኩበት። አሁን ቆንጆ ሆኖ ስለደረሰልን አንድ ጊዜ ከድኛ ትክትኬ አወጣዋለሁ። ይኸው በጣም ቆንጆ ሆኖ ደርሶልናል። አሁን ደግሞ በቃል አድርጌ ደግሞ አቀርበዋለሁ። በጣም ቀላል ሾርባ ነው ግን ሲበላ ደግሞ በጣም ነው የሚጣፍጠው። ቤታችን በምናገኛቸው ግብአቶች ደግሞ እንደዚህ ሰርተን ደግሞ ቀለል ያለ ሾርባ መመገብ እንችላለን። ይኸውን እንግዲህ ይኸው በቃ አቅርቤዋለሁ። ከላይ ደግሞ የሾርባውን ቅጠልን ያደረግኩበት ቀምሼ የማሳያችኋለሁ። እስካሁን ከእኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ስራው ከተመቻችሁ ላይክ አድርጋችሁ ብታበረታቱኝ በጣም ደስ ይለኛል። ስራው ሰዎች ዘንድ ስለሚደርስልኝ ማለት ነው። ስለ ሁሉም ስለምትደግፉኝ አመሰግናለሁ። በሚቀጥለው እንገናኛለን። ቻው።